በዚህ አስደናቂ ቦታ ላይ የኮምፓስ አቅጣጫ የሚባል ነገር ፈጽሞ አይሰራም። በሾሪያ ተራሮች መካከል ለብዙ ሺህ ዓመታት ሚስጥራት ተደብቀው ቢቆዩም በጆርጂ ሲድሮቭ የሚመራ 19 የተመራማሪዎች ቡድን ግን በ2013 ዓ.ም በዚያ ቦታ ላይ ተልእኮውን በማድረግ ጥናቱን ጀመረ። 19ኙ የምርምር ቡድኖች ቦታው ላይ ሲደርሱ ፈጽሞ ተፈጥሯዊ የማይመስሉ በታቀደ እና በተስተካከለ መልኩ 90 ዲግሪ እንዲሰሩ ተደርገው የተቀረጹ አስደናቂ የግዙፋን ድንጋዮች ድርድር ይመለከታሉ። ከሁሉም ከሁሉም ግን በመጀመሪያነት ጥያቄ ፈጣሪ የነበረው ጉዳይ ድንጋዮቹ ከ3000 ቶኖች በላይ ክብደት ያላቸው መሆኑ ሲሆን፣ ይህም እንግዲህ በሰው ልጆች ታሪክ ውስጥ ከተገኙት ሁሉ ግዙፉ ከትልቅ ድንጋይ የተሰራ ቦታ አድርጎታል። የእነዚህ ድንጋዮችም አስደናቂ ጥበባዊ ድርደራ ለኪነ ሕንፃዊ ዓላማ የተገነባ በሚመስል መልኩ ወደ 140 ጫማዎች ያህል ከፍታ ያለው፣ ካላቸው ግዝፈትና ክብደት አንጻር በሰዎች የተሰሩ ናቸው ለማለት ይከብዳል። ነገር ግን በዚህ ቦታ ላይ የነበረውን ስልጣኔ የሰሩት ሰዎች ከነበሩ እነዚያ ሕብረተሰቦች እነማን ናቸው? የድንጋዮቹስ መነሻ ቦታ የት ነበረ? እንዲህ ባለስ ፈታኝ የመሬት አቀማመጥ እንዲሁም አደገኛ የአየር ጸባይ ላይ እንዴት ተቋቁሞ መዝለቅ ቻሉ? ለምንስ ዓላማ ይሄን ቦታ ገነቡት? ሰላም ክቡራን አድማጭ ተመልካቾቼ እንደምን አላችሁ? በዛሬው መሰናዷችን በጎርናያ ሾሪያ ላይ የተገኙ አስደማሚ እንዲሁም አመራማሪ መረጃዎችን ማጋራችሁ ይሆናል። በመረጃና በሳይንሳዊ ግኝቶች መደነቅን እንዲሁም መዝናናትን የምትወዱ ሁሉ ለቤተሰባችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አብራችሁን እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጠይቃለሁ። በጆርጂ ሲድሮቭ የሚመራው የጥናት ቡድን በሾሪያ ላይ ጥናቱን እንዲያደርግ የገፋፋው ነገር በቦታው ላይ ያልተለመደና ሚስጥራዊ ድንጋዮች ስለመኖራቸው የሚወጡ ዘገባዎች ነበሩ። በተፈጥሯዊ ሂደት የተፈጠሩ ልክ እንደ ንጉሥ ላሊበላ ኪነ ህንፃዊ አሰራር ትልልቅ ህንፃዎችን መስራት የሚችሉ ግዙፋን ድንጋዮች እንዳሉ የሚታወቅ ቢሆንም ግን በሾሪያ የታየውን አይነት ሳይዛነፉ የተቀረጹ እና እርስ በርሳቸው የተነባበሩ ድንጋዮችን ተፈጥሯዊ ናቸው ብሎ ለማሰብ ይከብዳል። ስለዚህ ሰውም ሆነ ሌላ ይህንን ቦታ እንደ መሰረተው በማሰብ ጥናታቸውን ማድረግ ቀጠሉ። እንደ ሲድሮፍ ጽሑፍ ከሆነ እነዚህ ድንጋዮች ወደ መቶ ሺህ ዓመታት ያህል ቆይተዋል። ይሄ የዓመታት ቆይታ ማለት ዓለማችን በጥናት ካረጋገጠው የቆየ የኪነ ህንፃ ስልጣኔ በአስር ሺዎች ዓመታት ያህል ቀድሞ የነበረ ነው ማለት ነው። በባህል መዝገቦች ተቀባይነት ከነበራቸው የስልጣኔ ምጥቀት ቀድሞ የነበረና እጅግ ስልጡን የተራቀቀ ስልጣኔ በቦታው ላይ እንደነበረ ያሳያል። ያልታወቁ ግን የነበሩ ባልታወቀ ምስጢራዊ መንገድ የጠፉ እነዛ ስልጡን ህዝቦች እነማን ይሆኑ? በሲድሮፍ የተጻፉ ምልከታና ጥናቶች የዚህን ቦታ ምስጢር መፍታት ይኖርባቸዋል። ሲድሮፍ የሾሪያን ድንጋዮች ከሌሎች ጥንታዊ ግንባታዎች ጋር ለማነጻጸር ሞክሮ ነበረ። ነገር ግን የቅርጾቻቸው ሁኔታ የቦታውን አገልግሎትና ዓላማ ለማወቅ አዳጋች አድርጎበታል። ምክንያቱም ባደረገው ጥናት መሰረት ግንባታው ወደ 213 ሜትር ርዝመት አለው። ሌሎች በተናጠል ያሉ ድንጋዮች ደግሞ እያንዳንዳቸው ወደ 20 ሜትር ርዝመትና ከ5 እስከ 7 ሜትር ከፍታ አላቸው። እነዚህ ልኬቶች እንደ ቀላል ቁጥር ሊወሰዱ አይችሉም። ምክንያቱም ከግንባታው ጥንታዊነት አንጻር የተራቀቀ አጋዥ መሳሪያ እጥረት ስለሚኖር የሰው ልጅ በአቅሙ ብቻ የተገለጸውን ያህል ርዝመት እና ቁመት ያለው ህንፃ ማነጽ አይችልም ወደሚል ድምዳሜ ሊመራ ይችላል። ሲድሮፍ በአንዳንድ ድንጋዮች ላይ ሆን ተብሎ በከበባዊ መልኩ የተቦረቦሩ ቅርጾች እንዳሉ የዘገበ ሲሆን ለምን ዓላማ እንደተቦረቦሩ ግን እርግጠኛ መሆን አልተቻለም። ሌላው አስደናቂ ጉዳይ ደግሞ የኮምፓስ አቅጣጫ ጠቋሚ ዘንጎች ከትክክለኛው አቅጣጫ በተቃራኒ አቅጣጫ መጠቆማቸው ሲሆን የዚህ አይነቱ ሁኔታ በቦታው ላይ ስላለ ኔጌቲቭ ጂኦ ማግኔቲክ ፊልድ ለመገመት ይረዳል። እናም ምናልባት የዘመኑ ስልጣኔ የፈለሰፈው የኢነርጂ ፊልድ ርዝራዥ የፈጠረው ይሆናል ተብሏል። ይሄ የማግኔታዊ ፊልድ ምልክት በሾሪያ ላይ ብቻም ሳይሆን በሌሎችም ጥንታዊ ቦታዎች ላይ ያለ ሲሆን የዛን ዘመን ሰዎች ስለ ምድር ማግኔቲክ ፊልድ የነበራቸው የተደራጀ ግንዛቤ እና በእኛ ዘመን ያለው የሰለጠነው ሳይንስ እንኳን ሊያውቀው ያልቻለውን እነሱ ግን ማግኔቲክ ፊልዱን የማዛባት ሲፈልጉ ደግሞ የማጎልበት ችሎታ ያላቸው ስልጡን ሕዝቦች መሆናቸው እጅጉን በጣም ያስደንቃል። ባልተጠበቀ ሁኔታ ሲድሮቭ እና ቡድኖቹ የበለጠ በጥልቀት እንዳይመረምሩ የአየር ሁኔታው አስቸጋሪ በመሆኑ ተገደቡ። ግን ታዲያ ቦታው በሰዎች የተሰራ ከነበረና ተፈጥሯዊ ካልሆነ እንዴት በዚህ አይነት አስቸጋሪ በረዷማ የአየር ሁኔታ ውስጥ ተቋቁመው ስልጣኔያቸውን መሰረቱ? ይህንስ ቦታ መርጠው ለመኖር ምክንያታቸው ምን ይሆን? ከ20 ሺህ ዓመታት በፊት በመጨረሻው የበረዶ ዘመን ጊዜ ሳይቤሪያ በሰሜናዊ ንፍቀ ክበብ በኩል የአየር ሁኔታ ለውጥ አድርጎ ነበር። እናም ሾሪያ እንዳሁኑ በበረዶ የተሞላችና ለመኖር አዳጋጅ ሳትሆን፣ ይልቁንም በአንጻራዊነት እንደ አውሮፓ እና ሰሜን አሜሪካ ያለ ተስማሚ የአየር ሁኔታ ነበራት። እናም በዛ ቦታ ላይ ብርድንና ቅዝቃዜን መቋቋም የሚችሉ አጥቢ እንስሳቶች እንደነበሩ እና ይህም በቦታው ላይ ለሰፈሩ ሰዎች ምግብ ምግብና ሌላም አጋዥ ምንጭ በመሆን ከተማውን ለማቋቋም አግዟቸዋል። በአርኪዮሎጂስቶቹ የተገኙት የሰው ልጆች መገልገያ መሳሪያዎች በሾሪያ መሬት ላይ ከ20ሺህ ዓመታት በፊት በነበረው የበረዶ ዘመን ይኖር የነበረ የሆነ ማህበረሰብ እንዳለ የሚያሳዩ ማስረጃዎች ሆነዋል። በዚሁ አካባቢ የተገኘ ሌላ ቦታ በድንጋይ መሳሪያዎች እና መጥረቢያዎች እንዲሁም ከአጥቢ እንስሳት መካከል እንደ ዝሆን፣ ጎሽ፣ ድብ፣ አንበሳ ና ጥንቸሎች አጽም የተሞላ ነበር። ሁሉም እንስሳት እንግዲህ ለነዋሪዎቹ አደን ተመራጭ ሊሆኑ የሚችሉ እንስሳት ናቸው። በቦታው ላይ ከተከማቸ የካርበን ሬሾ በመነሳት ጊዜን መለየት በሚያስችል ዘዴ ተመራማሪዎቹ የተገኙት ቅሪቶች ከዛሬ 30 ሺህ ዓመታት በፊት የነበሩ መሆኑን አረጋግጠዋል። ከዚህም በተጨማሪ በቦታው ላይ ኖሩ የነበሩ አጥቢ እንስሳትን ኮቴ ስካን ማድረግ የተቻለ ሲሆን፣ የተገኘው የኮቴ ብዛት ሰፊ የሆነ የሕዝብ ብዛት ያለው ከተማ እንደነበረ ይጠቁማል። በዚህ መሰረት የሳይቤሪያዎቹን ድንጋዮች ገንቢዎች የከፋ ብርድን ለመላመድ ብቻም ሳይሆን ተመራጭ የአየር ሁኔታቸው እንደነበረ ማረጋገጥ ተችሏል። ይሁን እንጂ ሾሪያ ታሪካዊ ታሪካዊና አርኪኦሎጂያዊ ጠቀሜታ እንደመያዙ ያህል በሙሉ አቅም ጥናት አልተደረገበትም። ይህ ዘለቄታ ያለው ጥናት እጥረት ገና እየተገኘና እየተገለጠ ባለ በዚህ ቦታ ላይ ከነዚህ ድንጋዮች ጀርባ የተደበቁ ሚስጥሮች ላይ ብዙ ጥያቄዎች እያስነሳ ነው። የሩሲያ ፌዴሬሽን አቋም ቦታው ተፈጥሯዊ እንደሆነ ያምናል። ነገር ግን እስካሁን የተደረገውን አርኪኦሎጂያዊ ጥናት በቂ አድርጎ በመውሰድ ተጨማሪ ጥናት ሳይደረግ ይህን አስደናቂ የጥበብ ድንጋዮች ድርድር ተፈጥሯዊ ነው ብሎ መውሰድ ይቻላል። ምናልባት ግን ቦታው የኤሌኖች ካልነበረ ተፈጥሯዊም ካልሆነ እና በሰው ልጆች የተሰራ ቦታ መሆኑን ማረጋገጥ ከተቻለ ስለ ጥንት አያቶቻችን ቴክኖሎጂያዊእና ና ኪነ ህንፃዊ ጥበብ የነበረንን አስተሳሰብ የሚቀይር እና ስለ ጥንታዊው የቀደመ አለም አኗኗር አዲስና የሰፋ አመለካከት የሚፈጥር ሊሆን ይችላል። ሾሪያ ተፈጥሯዊ ነው ብላችሁ ታምናላችሁ። ካልሆነ ከረዥም ዓመታት በፊት የነበረ የነበረና የጠፋ የቀድሞ ስልጡን ህዝቦች ከተማ ይሆን። ወይንስ ከምድር ውጭ የመጡ የህዋ መጤ ፍጥረታት የገነቡት ከተማ ነው? ሀሳባችሁን ኮመንት ላይ ጻፉልኝ። እስከ መሰናዶ ፍጻሜ አብራችሁን ስለቆያችሁ ምስጋና ከልብ ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።